ጽናጽል ከበሮና መቋሚያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት ሆኖ ተመዘገበ። ጽናጽል ከበሮና መቋሚያ ከሌሎች ከ10 በላይ ቅዱሳት መጻሕፍት ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሯዊ ንብረት መሆናቸው ተረጋግጦ ከሚያዚያ 3 ቀን 2017 ዓመተ ምሕረት ጀምሮ በኢትዮጵያ አእምሯዊ ንብረት ባለስልጣን በቅጪና ተዛማጭ መብቶች ስራ ተመዝግቧል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሯዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተክርስቲያን ንብረቶች ተመዝግበው ዕውቅና አግኝተዋል። የመረጃ ምንጫችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት ነው። እነዚህ ያው የኢትዮጵያ መለያ እንደሆኑ ጭምርም ነው፣ ወይም መገለጫ እንደሆኑ ጭምርም ነው። በያሬዳዊ ቅኔና ዜማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለይ በዛ ዜማ ዙሪያም በጣም በሚገርም ሁኔታ ዓለምን ያስገረመችበትም ሁኔታም ነው። በበዓላት ዙሪያም ኢትዮጵያ ኦርቶዶክስ በራሷ ባህልና ትውፊት በጣም በሚደንቅ ሁኔታ ለዓለም የምታስተዋውቅ ሀገር እንደሆነ ጭምርም ኢትዮጵያን የሚያስጠራው ተዋሕዶ የኦርቶዶክስ ተዋሕዶ ቤተ ክርስቲያን የዝማሬ ስልት በጣም የሚገርም እንደሆነ ጭምርም ነው ዓለምን የሚያነጋግር ግርም ነው። ሚኪ ነኝ፣ አብሬያቸው ቆየሁት። ከሚኪታ ቦረንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኘ። ሰላም ቆዩልኝ።